ኢንሻላህ ቢስሚላህ፣ ይሄን እንትኑ አላችሁ ድሬዎች፣ ትችላላችሁ እንባላለን። ዛሬ ነው ምነግራችሁ፣ እርግጠኛ ሆኜንም የምነግራችሁ ይቅርታ ነው። ይቅርታ ብላለች፣ ቪዲዮ ነው ቪዲዮ ሰርታለች። ከዚህ በላይ ምን አለ? ይህን ስነግራችሁ እርግጠኛ ሆኜን ምነግራችሁ ለካ እንደዚህ የፍቅር ሀገር ነን ስትሉ እኮ እኛ ትንሽ ተበሳጭተንባችሁ ነበር ምናምን ትሉና አላችሁ ካፌ ወጣ አፋፍ። ይሄን ነው የምነግራችሁ። የተወጋ ይረሳል። አዎ፣ ፐርፐስ ታርጌት ተደርገን እኮ ነው እዚህ ቲክታክ ላይ የድሬዳዋ ልጆች ቀንደው ቀንደባችንን ልንነባ፣ አ አ አ አንገ ነቆሞ። እኛ እጅ ሰጥተን አናውቅም። ተከበሩ። ውረዱ፣ ከኛ ላይ ውረዱ፣ ውረዱ። የረገጣችሁትም ያረገጣችሁትም ከተማውን ያያችሁትም ያላያችሁትም በአንድ እንትን ብድግ ብላችሁ ድሬ ደዋ ሲባል ትፈልጋላችሁ። ሌሽ ማለሽ ነው የምትረግጡን እንዴ? ዊ ላቭ አወር ድሬያ ኤክስኪዝ ሚ እንዴ። ይሄው ዱባይ ምድር ላይ የለበስኩት ነው። ነገ ደሞ ዳላስ ቴክሳስም ገብቼ ለብሼ ብሻ አሳይሻለሁ። ምን ታመጫለሽ? አልገባችሁም ከድሬያው ስር ስንት ነገር እንደሚለበስ ተውም እንጂ ጨማምሩ በላይ በላይ ነገር አትጨማምሩ። በላይ በላይ አታጋግሉ። እያጋጋላችሁ እያባባሳችሁ ነገሩን እያከረራችሁ እዚህ ያደረሳችሁት እናንተ ናችሁ። አለቀ። ምን አድርጊ ነው የምትሉ? ምን ይፈጠር? ይቅርታ ነው ይቅርታ ብላለች። ቪዲዮ ነው ቪዲዮ ሰርታለች። ከዚህ በላይ ምን አለ እንዴና? ቃደን ገጥበሉ እንጂ ሕፃን ነች ልጅ ነች ትንሽ ልጅ ነች ሰሞኑን ሁሉ እየለፈለፍኩ ነው ልጅነቷ ያሳሳል ያሳሳል ጋይስ ልጅነቷ ምን ታውቃለች ጃኒ የዚህን ያህል እንደዚህ ስርጽ ያለ እንኳን ነገር የላትም ጌታ ምስክሬ ስርጽ ያለ እንኳን ነገር የሌላት ልጅ ነች ጃኒ ማለት ጌሟን ተጫውታ ሳቃ ምናምን ከመውጣት ውጭ ምን የቱ ቀን ፖለቲካ ውስጥ ገብታ የቱ ቀን ተንኮል ውስጥ ገብታ የቱ ቀን ክፉ ነገር ውስጥ ገብታ ነው ጃኒ ላይ አይናችሁን ትክ አደረጋችሁ እኔ የሚቆጨኝ በቤቴ ይቅርታ ስለጠየቀች ነው። እኔ በጃኒ የታመምኩትን ቤቴ አምጥቼ ይቅርታ ስጠይቂያት ቪዲዮ ወጣ ሰርታ ይቅርታው በቂ አይደለም ብላችሁ ስትሰድቡኝ ነበር። የድሬዳዋ ልጆች ምንድን ነው የፈለጋችሁት? የደፈር እኮ ያልታሰረበት አገር ላይ ነው። አው በቃ ሰው ኢትዮጵያ ካለ ሰው የሆነ መጫን የምትችሉበት አገር ካለ ነቃ ደንገልጠን እምትሉት ስትተጋገዙ፣ ጅ ልጅነቷን እዩ ልጅነቷን እዩ። ልጅ ነች፣ በቃ ልጅ ነች። ከምንም በላይ እኛ እንኳን እዚህ ቲክታክ ላይ እየሻገት ነው የገምበለን። ስንት ነገር ስንላለል እንደምንውለው ስንት ነገር ስንንዘባርዘባል እንደምንውለው ስነስርዓታችሁን ያዙ። ይሄ ቤት እየከፈታችሁ ልጋጋችሁን የምትጎቱት ሁላ ምድረ ልጋጋ ስነስርዓታችሁን ያዙ። እኔ ሲጀመር የድሬዳዋን ህዝብ እኔ ወጥቼ እንድሳድለት አልወከለኝም? አልወከላችሁልኝ እኔ እወክላችሁ እንደ ወጥቼ እንድሳደ እንዴት ዝምት ያለሽ ምን ልበል ይቅርታ ያለችልሽ ምን እንድላት ነው የፈለጋችሁት ቡሽቡሽ እንድን ነው እየወጡ ከዛ በኋላ አንድ በአንድ ሲለበልቧችሁ ግን ጸጥን ያላችሁት ፍሬ በራሷ ሰዓት ነው ስለ ደበራት መታ ይቅርታ ልጠይቅ ፈልጌ ነው ብላ እኔ ቤት የመጣችሁ አልጠየኳት ይቅርታ በይ አላልኳት ምን አላልኳት ምን አላልኳት በራሷ ሰዓት አንዳንዴ አልፈን የምንሄደው ነገር ዋጋ ያስከፍለናል ስለቻለን ብቻ ሰውን አንገት አንገቱን አንበል። በቃ ሌላ ፕላን ሌላ ታርጌት ካላችሁ ከጃኒ ጋር አይ ዶንት ኖው አይ ሪሊ ዶንት ኖው። ግን ብዙሀኑ ብዙሀኑ ይቅርታዋል ይቅርታዋል ተቀብሏል። ብዙሀኑ ብዙሀኑ ስለዚህ ተዋት። ዋት ልጅ ነች፣ ተዋት፣ ጌታን ተዋት። በቃ ልጅ ነች። የዚህን ያህል ተንኮል ያለባት ልጅ አይደለች። በአካል ብታዋት ደግሞ በጣም የምታሳሳ ልጅ ነች። ነፍስ እንኳን የለባትም፣ የመቀጠነ ምናምን። በጣም የምታሳዝን ልጅ ነች። ተዎ በቀ ፍቱ። እንዴ መቼ ነው እኛ እንዲችክምንችካ ያለ ነገር ያለን አሁን? ስጥ ለራሴ ማስፈራችሁ፣ ለራሴ ራሱ አስፈራችሁ። እንዴ እንትና መያዝ አለበት፣ እንትና መያዝ አለበት ይላል ደግሞ ይማራችሁ አቁሙልን። እኛ በጥብጡን። እንደዚህ እኔ እንደዚህ አይነት ነገር አይቼም ሰምቼም ማለቅ አይቼም ሰምቼም ማለቅ። ጠዋት ተጣልተን ከሰዓት ታርቀና አብረን የምንውል ሰዎች እኮ ነን። ጠዋት ተጣልተን እኔ መቼ እንደዚህ ችክ ምን ችክ ያለ ነገር እንደተፈጠረ አላቅም። እግዚአብሔር ይሁናችሁ። ጭራሽ ተጨማሪ ሰው እንትና መያዝ አለበት፣ እንትና መያዝ አለበት። እንዴ ማሜ ምን ሆነክ ነው? የእውነት ልክ አይደለህም። ፕሬዚዳንት ማሜ አንዘቱ ቦዛ በኔ ቤት ይሄን እንድታስተጋባ አልፈልግም። ከገባንበት አልወጣንም፣ ጭራሽ እንትና ይጨመር፣ እንትና ዋና ነው፣ አራቱ መያዝ አለባቸው። ፐርሰናል ፕሮብሌም ካለብክ፣ ፐርሰናል ፕሮብሌም ክንዛ ጨርስ እንዴ የጸባችሁን ከሌላ ነገር ጋር ታንደካኩ። ልጅቷ ትንሽ ልኔ ትንሽ ልኔ ያዩ ዝም ሰው አገር ብለን እንደፈለግን ልጋጋችንን እየጎተት ነው። ለምን ያራስ ሰዓት የፕሌን መንገድ ያራስ ሰዓት የፕሌን መንገድ ከኢትዮጵያ ፎቀቀ ስላለ የአራት ሰዓት መንገድ ፎቀቀ ስላለ ነው ይሄ ሁላ ነገር ነገ ደግሞ ከዚህ ትንሽ የአንድ የ16 ሰዓት ደሞ ራቀ ስንል ማን ያውቃል፣ እኛ ደሞ ነገ ሌላ ልጋ ጎተት አንጀምር ይሆናል። እስከ ዛሬ ፍቅር ፍቅር ስንል የነበርነው እኮ ዩ ኔቨር ነው እኮ። ነገ ደሞ የሆነች ሀገር ፈንጠር ስንል ደግሞ ሌላ ልጋ ጎተት አንጀምር ይሆናል። ስለዚህ ተው ራፉ፣ ፍቅር ነው የሚሻለው፣ ይቅርታ ነው የሚሻለው። ይቅርታ ሳይጠይቁ እስከ ዛሬ እኮ በብና ነው የምትታወቁት። ሀረርጌዎች ተብለናል አይደል? ዋጠን ያደረግነው ለምን? ምንም አናመጣማ ምንም አናመጣም። ፍሪ ፍሪደም ኦፍ ስፒች ያለበት ሀገር ነው የሚኖሩት። አዎ፣ ስለዚህ የሆነ አንዳንዴ መቆንጠጥ ያለበት እንትታቹ ታዳጊዎች ላይ አትመርቱ፣ ህፃናቶች ላይ። ጃኒ በጣም ህፃን ልጅ ነች። በጣም በትንሹ እንጃ አላውቅም፣ በጣም በጣም በጣም በብዙም እበልጣት። ህፃን ልጅ፣ ትንሽ ልጅ በዚህ ልክ የምትኮረኮም ልጅ አደለች። እኔ አሁን ስለ መንግስት አይደለም እያወራው ያለሁት መንግስት ምን ሊያደርግ እንደሆነ እንኳን ገና ሳይታወቅ እዚህ የምትርመጠመጡት ሰዎች ናቸው ያስጠላል። ምናልባት የድሬዳው አስተዳደር በይቅርታ፣ ምናልባት የድሬዳው አስተዳደር በፍቅር፣ ምናልባት የድሬዳው አስተዳደር በምክር ሊሸኛት ይችላል። ዩኒቨር ነው። አሁን ግን ቀድማችሁ እየየ የምትሉት ከታች ያላችሁት ምናምን ምናምን ደግሞ አላችሁ አነስተኛና ጥቃቅን አንድ ሺ ስድስት መቶ ፎሎ ያለሽ ቤትሽን ከፍተሽ ለቀስተኛ ድንኳን ጥላችሁ የምትላቀሱ ይበላት ለምን ምት ያለሽ አድባችሁ እንዲሁ በጣም ብዙ ድምፅ መሆን ከቻላችሁ በጣም ፍትህ ያላገኙ ድምፅ ያልተኮነላቸው ብዙ አሉ የጃኒን ጉዳይ አጨማምሩበት አዎ አጨማምሩበት ያለው ነገር ይበቃል ጭራሽ አሁን እንትና መያዝ አለበት ማሜ ምን ሆነክ ነው ምን ቅን ያመመክ ዛሬ ምንድነው? ነው ዑመር ኩሌ ነው እንዴ? ቃም ዛሬ ይ ዛሬ ዑመር ኩሌ እኮ ነው። እንደዚህ የማታውቁትን ሰው ሁላ ነው ሰላም የሚያስብላችሁ እ ዑመር ኩሌ ስቀሙ አቀዋለሁ። የማታውቂውን ሰው ሁላ ነው መንገድ ላይ ጤና ይስጥልኝ የምትዩ። እግዚአብሔር ቀላሉን ያርግላት። አሜን በሉ። በቃ ይራሩላት፣ ይደንግጡላት፣ ልጅነቷ ያሳዝናቸው። ትምህርት የሚሆን ለነገ ብዙ ሰው ለካ እንዲህ ናችሁ። ለካ ድሬዎች ፍቅር ታውቃላችሁ። እምንባልበትን ነገር የሚያሳዩበት ቀላሉን የፍቅሩን ያርግላት ልጅነቷ ያሳዝናል። አለቀ ከዚህ በኋላ እዚህ ቤት በዚህ ጉዳይ መጣችሁ አንድሽ ልጋግሽን እንዳጎትችብኝ አለቀ። ከአቋሜ ፎቀቅ አልልም። እኔ እንደ አንድ የድሬ ሄደዋል ልጅ ይቅርታ አድርጌላታለሁ። በቃ መልካሙ ሁላ ይግጠማት። ለሌሎቹ ሁላ ትምህርት የሚሆን በፍቅር አልቅሳ እምትመጣበት ይሁንላት። እግዚአብሔር ይከተላት። የቁልቢው ገብርኤል ጠበቃ ይቆምልሽ አቦ ጠበቃ ማያስፈልግሽ የቁልቢው ገብርኤል ጠበቃ ይቁምልሽ። የአሸዋው ሚካኤል የረገጥሽበት አገር ታቦት የድሬዳዋ ታቦት የአሸዋው ሚካኤል ይቁምልሽ። ጃንዬ የቁልቢው ገብርኤል ይቆምልሽ። ከፊትሽ ይቁም። ሲያዩሽ ይደንግጡ፣ ቃልሽ ይሰማ፣ ግንባርሽ ይፈራ። ሞገስ ይሁንሽ፣ ሞገስ ይሁንሽ። ጌታ በቃ ምንም አታውቅ ልጅ ነች። ሁለተኛ እንዳይደገም ብለው አቅፈው ስመው ይሸኙሽ። አብረውሽ ቪዲዮ ሰርተው ይሸኙሽ። ቀላሉን ያርግልሽ፣ ይራሩልሽ እሱ ይቅደምልሽ ከፊት ለፊትሽ ቀድሞሽ ይግባ። ፍርድ ቤቱ ቀድሞሽ ይግባ፣ አስተዳደሩ ጋር ይሁን ቀድሞሽ ይግባ። ይደንግጡልሽ፣ ሁሉም ይደንግጡልሽ። ውይ ይቺ ልጅ ነች እንዴ እንዴ ትንሽ ነች እንዴ ይበሉሽ። ውይ ሕጻን ልጅ ነች አንድ ፍሬ ነች ይቅር እንበላት ይበሉሽ። እህቴ አዎ እንዳታዝኝ ቅስምሽ እንዳይሰበር ቀልብሽ እንዳይሰበር ይደንግጡልሽ። ኢንሻአላ ይደንግጡልሽ፣ ይራሩልሽ፣ ይዘኑልሽ እውነት የአባብሉሽ አይዞሽ በይ በቃ ሁለተኛ እንዳታደርጊው፣ እኛ ልናስተምርሽ ነው ይበሉሽ። እኔ እንደዚህ ነው የምመኝልሽ፣ እንደ አንድ የድሬ ደዋለች። ሌላ አሻጥር ተንኮል ምናምን ምናምን ምናምን የምታስቡ ካላችሁ ጎሄደ እንደሆነ ኦልሬዲ ጠልታችሁኛል። የምጨምሩልኝ የለ የምቀንሱልኝ ነገር የለ። እኔ ግን ከአቋሚ ፎቀቃልልም። ሶሪ አፍሪካ ላዳምጣችኋል፣ አልችልም በይቅርታዋ እኔና የኔ መሰሎች የድሬ ልጆች ብዙሃኑ ተቀብሏል። አለቀ እማ እኔም ህልዬ እንዳንቹ እንዳንድ ተወላች ያልሽው ነው የምለው። ማንም ሰው መጥቶ ሀሳብ ቢያነሳ አስቆሚ ይሉ ካምባል ካምባል ቀን ጀምሮ እዚህ ቤት ገብታችሁ ጃኒ በዚህ ወጥቶ በዚህ ገብቶ እና አሁን ፎንቴ ምናምን ምናምን፣ ጨርሻለሁ። ሁሉም እግዚአብሔር ቀላሉ ነው ያርግላቸው ነው የምለው። አለቅ ሌላ አሉባልታና ሌላ ድራማ ላይ አልፈልግም። ድራማችሁን ይዛችሁ እዛው ተቀመጡ። ድራማው አሉባልተኛ የኔወርቅ የሴት ልክ እናት የድሬ አድባር የገሪ ልጅ ሁሌስ ሁሉ ይስገድልሽ፣ ነፍሴ እንዳታስቢ ማንም ይጠላሽ የለም። አሁን ያልሽውን እንዳደግም ማንም ይጠላሽ የለም። አሽቃባጭ ብቻ ነው በእሱ መንገድ ስላለሽ የሚጠላሽ እንጂ ማንም አይጠላሻም። እንወድሻለን የድሬ ልጆች። ማርያምን፣ እኔ ትመችኛለሽ በቃ። የኔን ሀሳብ ስላላስኬድሽ ብዬ አላሽቃብጥም። ለምን መብትሽ ነው። እንደ አንቺ ጉቺ ነሽ፣ የራስሽ ሀሳብ አለሽ፣ የራስሽ መንገድ አለሽ ነፍሴ ስለዚህ ማንም ሰው ከዚህ በኋላ ይሄን ወሬ እንዳያወራ። እንደዛ አይነት ወሬ ያወራ ብለሽ የምታስቢው ሰው ካለ ራሱ እንዳታስገቢው፣ ይሄ ነገር እስኪያልፍ፣ ይሄ የሚነፍሰው ነገር እስኪያልፍ እንደዛ አርጊ ጃኒ እህቴ። እኔም ይቅርታ አፉ ብዬ ሻለሁ። ሲጀመር አሊያስኳትም እኔ። ጃኒ ባለፈውም ስደግፋት ነበር። በቃ አምልጧት ነው ያስታውቃል። አንዳንድ ነገር እኮ ያስታውቃል። ዝም ብሎ ማክረር ጥሩ አይደለም።